አታላዩ ተኩላና ሰባቱ ፍየሎች። በአንድ ወቅት በዱር ጫካ ውስጥ በአንድ ትንሽዬ ጎጆ አንድ እናት ፍየል ከሰባት ትናንሽ ልጆቿ ጋር ትኖር ነበር። ደስተኛ ሕይወትም ይመሩ ነበረ። እነዚህ ትናንሽ ፍየሎችም በጣም ውብና ቆንጆዎች ነበሩ። ሁሉም አሻንጉሊት ይመስሉ ነበረ። እናታቸውም ልክ እንደ ሁሉም እናቶች ትናንሽ ልጆቿን በጣም ትወዳቸዋለች፣ ትንከባከባቸዋለች በጫካ ውስጥ ከሚኖሩ የዱር አራዊቶች ሁሉ ጠብቃቸዋለች። ታዲያ ከእለታት አንድ ቀን እናት ምግብ ለመፈለግ ወደ ጫካ ለመውጣት አሰበች። በዚያ ጊዜም እናት ሰባት ትናንሽ ልጆቿን ጠርታ እንደዚያ ያለቻቸው። ውድ ልጆቼ እኔ ምግብ ፍለጋ ወደ ጫካ ልሄድ ነው፣ ለማንም በር እንዳትከፍቱ። በዚህ ተኩላ አለ። ተኩላው ወደ ቤታችን ከገባ ሁላችሁንም ይበላችኋል። እርሱም በጣም ተለዋዋጭ ነው ራሱን ወደ ተለያየ ቅርጽ ለውጦ ሊያታልላችሁ ይችላል። ታዲያ እሱን እንዴት ታውቃላችሁ መሰላችሁ? ተኩላው ጎርናና ድምፅ አለው፣ እኔ እናታችሁ ደግሞ ለስላሳና ጣፋጭ ድምፅ አለኝ። ስለዚህ በጎርናናው ድምፁ ወዲያውኑ ልትለዩትና ልታውቁት ትችላላችሁ፣ አለቻቸው። ይህንንም ከነገረቻቸው በኋላ ልትሄድ ትልና ሌላ ነገር አስታወሰች። ወደ ትናንሽ ፍየሎቿ ዞር አለችና አንድ ተጨማሪ ነገር ልንገራችሁ የረሳሁትን ይውላችሁ የተኩላው እግር ጥቁር ነው፣ የኔ ደግሞ ነጭ ነው። ስለዚህ በእግሮቹ ማወቅ ትችላላችሁ አለቻቸው። አይሶሽም ሽማዬ፣ አታስቢ፣ ራሳችንን መጠበቅ እንችላለን፣ በእኛ ላይ መተማመን ትችላለሽ አሏት ልጆቿም። እናት ፍየል ትናንሽ ልጆቿን አንድ በአንድ ከሳመቻቸው በኋላ ወደ ጫካው ሄደ። በዚያ ጊዜ ተኩላው ከሩቅ ይመለከታቸው ነበር። እናታቸው እስከምትሄድም እያየ ትንሽ ቆየ። ከዚያም በኋላ ወደ ፍየሎቹ ጎጆ ጠጋ አለና በሩን አንኳኳ። ልጆቹም ማነው አሉ። ልጆቼ በሩን ክፈቱ፣ እናታችሁ ነኝ፣ ለሁላችሁም ጣፋጭ ምግብ አምጥቼላችኋለሁ አላቸው። ነገር ግን ልጆቹ የተኩላውን ጎርናና ድምፅ ወዲያውኑ ነበር ያወቁት። በሩንም ሳይከፍቱ አንቺ እናታችን አይደለሽም፣ የእናታችን ድምፅ እኮ ጣፋጭና የበለጠ ቆንጆ ነው። አንተ ተኩላ ነህ፣ ልታታልልን አትሞክር ብለው ጮሁ። በዚያ ጊዜ ተኩላው ትናንሾቹን ፍየሎች ማታለል ባለመቻሉ በጣም ተናደደ! ከዚያም አንድ ሐሳብ መጣለትና ወደ ሱቅ ሄደ። አንድ ትልቅ ጠመኔ ገዝቶ በላ። አሁን የተኩላው ድምፅ ለስለስ ያለ ይመስላል። ከዚያም ወደ ጎጆ ተመልሶ በሩን አንኳኳ። በዚህ ጊዜ ተኩላው በለስላሳ ድምጹ ማውራት ጀመረ። የኔ ውብ ልጆች በሩን ክፈቱ እናታችሁ ነኝ ለሁላችሁም ከጫካ ቆንጆ ምግብ አምጥቼላችኋለሁ፣ በማለት የእናታቸውን ድምፅ አስመስሎ አወራቸው። በዚያ ጊዜ ትናንሾቹም ልጆች የተኩላውን ለስላሳ ድምፅ ሲሰሙ በእውነትም የእናታቸው እንደሆነ አሰቡ። ልክ በሩን ሊከፍቱ ሲሉ አንዱ ልጅ ጮኸ፣ ቆይ ቆይ፣ እንዳትከፍቱት እግሮቹን በብር ስር እናያቸው፣ አላቸው። ትናንሾቹን ፍየሎች ከበሩ ስር ሆኖ ሲመለከቱ የተኩላውን ጥቁር እግሮች አዩ። ከዚያም በሩን ሳይከፍቱ እንደገና ጮሁ፣ በሩን አንከፍትልህም ምክንያቱም የእናታችን እግር ጥቁር አይደለም፣ ነጭ ነው። አንተ ተኩላ ነህ፣ ዞር በል ከዚህ ያሉት። በዚህ ጊዜ ተኩላው በጣም ተበሳጠ። በዚህ መሃል አንድ ሀሳብ መጣለት እና ወደ አንድ ዳቦ ቤት ሄደ። ዳቦ ጋጋሪው ከፊት ለፊቱ ያለውን ተኩላ ሲያየው በጣም ተገረመ። እኔ አሁን አትክል ተመጋቢ ነኝ፣ ከአሁን በኋላ ግን ኬክና ዳቦ እበላለሁ። ዱቄት ልትሰጠኝ ትችላለህ አለው እና ከዳቦ መጋገሪያው ትንሽ ከረጢት ዱቄት ይዞ ወደ ፍየሎቹ ጎጆ ሲደርስ ከረጢቱን ከፍቶ ዱቄቱን በሙሉ በእግሩ ላይ በተንም። አሁን እግሮቹ ነጭ ሆነዋል። ከዚያም ተኩላው ለሶስተኛ ጊዜ በሩን አንኳኳ። የኔ ትናንሽ ልጆች በሩን ክፈቱ፣ እናታችሁ ነኝ። ለሁላችሁም የሚሆን ጣፋጭ ምግብ ከጫካውም ጥቼላችኋለሁ አላቸው። አንቺ እናታችን ለመሆንሽ ማረጋገጥ አለብን፣ ስለዚህ መጀመሪያ እግርሽን አሳይን አሉ ፍየሎቹ። ተኩላው በዛ ጊዜ እግሩን በዱቄት ስለገባው እግሩን አሳያቸው። ትናንሽ ፍየሎችም ነጭ እግሩን ሲያዩ እናታቸው እንደሆነች እርግጠኛ ሆነው በሩን ሲከፍቱ ተኩላው እዛው ከፊት ለፊታቸው ቆሞ ነበረ። ትናንሽ ፍየሎቹን በዚያ ጊዜ ምን ማድረግ እንዳለባቸው ግራ ተጋቡ፣ እየጮሁም መሮት ጀመሩ። ከዚያም ተኩላው ጊዜን አታባክኑ፣ ሁላችሁንም አንድ በአንድ ይዤ በላችኋለሁ አላቸው። ከልጆቹ መካከል አንደኛው ከጠረጴዛ ስር ገባ፣ ሁለተኛው ደግሞ ወደ አልጋ ስር፣ ሶስተኛው ወደ ሰዓት ማሞቂያው አራተኛው ልጅ ወደ ወጥ ቤቱ ተደበቀ። አምስተኛው ደግሞ ወደ ጓዳው ውስጥ፣ ስድስተኛው ከመጋረጃው ጀርባ ተደበቀ። ሰባተኛው ልጅ ከግድግዳው ላይ በተሰቀለው ትልቅዬ ሰዓት ውስጥ ገባ። ነገር ግን ተኩላው በጣም ፈጣን ስለነበረ አንድ በአንድ ሁሉንም ከተደበቁበት ያዛቸው። ሊያገኘው ያልቻለው በሰዓት ውስጥ የተደበቀውን ፍየል ብቻ ነበረ። ጠግቦም ስለነበረ እሱን መፈለግ ትቶ ወጣ። ከዚያም ከጎጆ ትንሽ ራቅ ብሎ አንድ ትልቅ ግቢ ነበር። ተኩላ በግቢው ላይ ባለ ዛፍ ስር ተኝቶ ማንቀላፋትና ማንኮራፋት ጀመረ። ከጥቂት ቆይታ በኋላ እናታቸው ወደ ቤት ተመለሰች። በዚህ ጊዜ በሩ ተከፍቶ ስታየው በቤት ውስጥ መጥፎ ነገር እንደተፈጠረ አውቃ መጮህ ጀመረች። ወይ ወይ ወይ፣ ልጆቼ፣ ልጆቼ፣ የእኔ ትናንሽ ልጆች የት ናችሁ? እያለች ወደ ቤት ስትገባ በቤት ውስጥ ያሉ ጠረጴዛዎችና ሌሎች እቃዎችም ተገለባብጠዋል። መጋረጃው ተቀዷል። አልጋው ተበታትኗል። ሁሉም የቤት ዕቃ ወለል ላይ ተበታትኗል። እናታቸውም ልጆቿን መፈለጓን ቀጠለች፣ ግን ማንንም አላገኘችም። ከዚያም የትናንሽ ልጆቿን ስም አንድ በአንድ እየጠራች መጮህ ጀመረች፣ ግን የአንዳቸውንም መልስ አላገኘችም። በኋላ ላይ ግን የመጨረሻውና ሰባተኛውን ልጅ ስትጠራ ከፍ ያለ ድምፅ ሰማች። እማዬ እዚህ ነኝ፣ በአያቴ ሰዓት ውስጥ ነው ያለሁት አላት። እናትና ልጅም ተቃቅፈው እያለቀሰ የሆነውን ሁሉ ለእናቱ ነገራት። ተኩላው መጣ፣ ተኩላው መጥቶ አንቺን አስመስሎ አታለለን። እኛም አንቺ ስለመሰልሽ በሩን ከፈትን። ከዛም ተኩላው ወንድሞቼን ሁሉ አንድ በአንድ በላቸው። እናታቸውም በትናንሽ ልጆቿ በጣም ሐዘን ገባትና አለቀሰች። እናትና ልጅም ከቤት ወጥተው ወደ ጓሮ መሄድ ጀመሩ። በዚያ ከጥቂት ቆይታ በኋላ ተኩላው ዛፍ ስር ተኝቶ አዩት። የዛፉ ቅርንጫፍ ከተኩላው ማንኮራፋት የተነሳ ዛፉ እየተንቀጠቀጠ ቅጠሎቹም የሚረግፉ ነበረ። እናት ፍየል ተኩላውን ለጥቂት ጊዜ ተመለከተችው። በሆዱ ውስጥም አንዳንድ ነገሮች እየተንቀሳቀሱ እንደሆነ አየች። ወይ አምላኬ፣ ልጆቼ በተኩላ ሆድ ውስጥ በሕይወት አሉ መሰለኝ በማለት ተደሰተች። ወደ ልጇ ዞር ብላም ፈጥና ወደ ቤት ሂድና መርፌ ክርና መቀስ ፈጥና ይዘህልኝና አለችው። ከዛም ትንሹ ልጅ ወደ ቤት እየሮጠ እያለ እናታቸው ስድስት ትላልቅ ድንጋይ አስጠጋች። ከጥቂት ቆይታ በኋላ ትንሹ ልጅ መርፌና ክር እንዲሁም መቀስ አምጥቶ ለእናቱ ሰጣት። እናታቸውም የተኩላውን ሆድ በመቀስ ቆረጠችው። ከትናንሽ ልጆቿ መካከል አንዱን ወዲያውን አየችው። ከዛም በኋላ አንድ በአንድ መታየት ጀመሩ። ሁሉም ጤናማ ነበሩ። ከዚያም እናታቸው ከደስታዋ ብዛት የተነሳ ያየችውን ማመን አልቻለችም። ሁሉም ትናንሽ ልጆቿ እናታቸውን በደስታ አቀፉ። ሁሉም በደስታ ፈነጠዙ። እናታቸውም የሰበሰበችውን ድንጋዩን በጥንቃቄ የተኩላ ሆድ ውስጥ አስገባች። ከዚያም ሆዱን መርፌና ክር በመጠቀም ሰፋችው። ተኩላው በዛ ጊዜ ኃይለኛ እንቅልፍ ወስዶት ስለነበረ ምንም አልሰማም፣ አልተንቀሳቀሰምም። እናታቸውና ሰባቱ ትናንሽ ፍየሎችም ቦታውን ለቀው ወዲያውኑ ከዛ ቦታ ተሰወሩ። ከጥቂት ሰዓታት በኋላ ተኩላው ከእንቅልፉ እንደነቃ ቆመ። ሆዱን በጣም አመመው። ብዙ ፍየሎችን ስለበላው ነው ብሎ አሰበ። ሆዱ በድንጋይ እየተሞላ ስለነበረ በጣም ውሃ ጠማው። ከዛም ውሃ ለመጠጣት ወደ ወንዙ ሄዶ ነበረ። ነገር ግን ሲራመድ በሆዱ ውስጥ ያሉት ድንጋዮች እርስ በርሳቸው ሆዱ ውስጥ እየተገጫጩ ነበረ። ሆዴ በጣም ሞልቷል ደግሞ በጣም ከብዶኛል እያለ እያጉረመረመ ወንዝ ስር ደረሰ። ተንበርክኮ ውሃ መጠጣት ጀመረ። ድንጋዮቹን በጣም ከመክበዳቸው የተነሳ ሚዛኑን ስቶ ወደ ውሃ ውስጥ ገባ። እርዱኝ፣ ኧረ እርዱኝ፣ እባካችሁ እርዱኝ፣ እየሰመጥኩ ነው እያለ እጆቹን ለእርዳታ ዘርግቶ መጮ ጀመረ። ግን ማንም ሊደርስለት እና ሊረዳው አልቻለም። የድንጋዩን ክብደት መሸከም አቅቶት ወደ ትልቁ ባህር ገባ። ፍየሎቹን በዛ ጊዜ ጩኸት ሰምተው ወደ ወንዙ ሮጡ። የሆነውን ሲያዩ እጅ ለእጅ ተያይዘው ሁሉም መጨፈርና መዝለል ጀመሩ። ከዚያ ጊዜ ጀምሮ እናት ፍየልና ሰባት ትናንሽ ልጆቿ በሰላምና በፍቅር በጫካ ውስጥ ባለች ትንሽዬ ጎጇቸው ደስተኛ ሕይወትን መምራት ጀመሩ። ልጆችዬ ተረቱ እንዴት ነበረ? ተረቱን ወደዳችሁት? መቼም ከዚህ ተረት የምንማረው ነገር አላደለ? አስፈሪ ትልቁ ተኩላ አታሏቸው በሩን ባይከፍቱ ኖሮ እነዚያ ትናንሽ ፍየሎች አይበሉም ነበር አይደለ? ስለዚህ እናንተ የማታውቁት ሰው ኑ፣ ልግዛላችሁ፣ የሆነ ነገር ላርግላችሁ ቢላችሁ አምናችሁ እንዳትሄዱ። ምክንያቱም የሆነ ነገር ሊያረጋችሁ ስለሚችል፣ ስለዚህ የእናታችሁን ትእዛዝ በመስማት እንዳትታለሉ። እሺ፣ ባይ ባይ ልጆች።